መጻሕፍት ሐዲሳት የምንለውን ከኔ ጋር የሚቀጥሉት ጊዜያት ለማየት እንሞክራለን። እግዚአብሔር አምላካችን ለሁላችንም ምስጢሩን ጥበቡን፣ ማስተዋሉን፣ አይምሮውን ለበውን ያደለን። መጽሐፍ ቅዱስ እንደሚታወቀው ሁለት ታላቅ ክፍል አለው። ብሉይ ኪዳን እና ሐዲስ ኪዳን የሚል ሁለት ታላቅ ክፍል አለው እና ሁለቱ በአንድ ሆኖ ነው መጽሐፍ ቅዱስ ብለን የምንጠራው። እንግዲህ ይህ መጽሐፍ ቅዱስ በአንድ ጊዜ የተጻፈ በአንድ ሰው የተጻፈ በአንድ ቦታ የተጻፈ ወይም በአንድ ቋንቋ የተጻፈ መጽሐፍ አይደለም። እንዲሁም በአንድ ጥራዝ ተሰብስቦ የተገኘ አይደለም። ይሄ ዛሬ ኅትመት ከመጣ በኋላ በወረቀት ከዘጋጀ በኋላ የመጣ ነው እንጂ መጽሐፍ ቅዱስ በተለያየ ጊዜ በተለያየ ቦታ በተለያዩ ሰዎች በተለያየ ቋንቋ እና ለተለያየ ዓላማ የተጻፈ ነገር ግን ሁሉም በመንፈሰ እግዚአብሔር ተነድተው የጻፉት መጽሐፍ ነው። በዋናነት ዓላማው ለተግሳጽ፣ ለምክር፣ ለትምህርት፣ ለሃይማኖት የተጻፈ መጽሐፍ ነው። እዚህ ጋር አንድ ነገር ማየት ያለብን ግን የሰው ልጅ መጀመሪያ እንደተፈጠረ መጽሐፍ አይደለም የተሰጠው። ባይምሮ አውቆ ባይምሮ ጠባይ ተመራምሮ በሰነፍ ጥረት ተመራምሮ ፈጣሪውን እንዲያመሰግን እንዲያገለግል የተፈጠረ ፍጡር ነው የሰው ልጅ። ነገር ግን መጽሐፍ የተጻፈለት በአይምሮ ጠባይ ተመራምሮ ፈጣሪውን ማወቅ ማገልገል ከአጥያት መራቅ ሲሳነው ሲደክም እንደ ማበርቻ እንደ አዲስ ጉልበት እንዲሆነው መጽሐፍ ተጽፎለታል። ይሄ በሐዲስም በብሉይም በዚህ መልክ ነው። እግዚአብሔር አዳም እንደፈጠረው መጽሐፍ አልጻፈለት። መላእክት እስካሁን ድረስ መጽሐፍ የላቸው በአለም መላእክት መጽሐፍ የሚባል ነገር የለም። ይህንንም ሄኖክ በመጽሐፉ ገልጾታል። እስማ የተፈጠረ ሰብ ለዚህ ከመዝ ከመያዝ ነው ሃይማኖቱን በረቆ በቀለም ሰው እንዲህ በብራና በቀለም በብዕር በተጻፈ በጽሁፍ ሃይማኖቱን እንዲያጸና የተፈጠረ ፍጡር አልነበረም። እንደ መላእክት በአይምሮ አውቆ እግዚአብሔርን እያገለገለ በንጽህና እንዲኖር የተፈጠረ ፍጡር ነው እንጂ ብሎ ገልጾታል። ያ አልሆን ሲል ነው መጽሐፍ የተሰጠው። ስለዚህ ምን ጊዜም ከመጽሐፍ ትምህርት ይቀድማል። ከመጽሐፍ ሃይማኖት ይቀድማል። ሙሉ ትምህርቱ ነው፣ ከሙሉ ትምህርቱ ነው መጽሐፍ የሚቀዳው። ቤተክርስቲያን መጀመሪያ ኑራ ነው መጽሐፍን ያስገኘችው እንጂ መጽሐፍ ቤተክርስቲያንን አልፈጠራትም። መጀመሪያ እግዚአብሔር በህገ ልቡና አውቀው እንዲያገለግሉ አደረጋቸው። በዘመነ ብሉይ ይሄዱትን ያልሄዱ አልችል ሲሉ ግን፣ አቅም ሲያጡ ሰው ሲወድቅ ምርኩዝ እንደማቀበል ምርኩዝ እንዲሆን ድጋፍ እንዲሆን ኢሳይያስ በምዕራፍ ስምንት ቁጥር 20 ላይ እስመ ህገ ወሀበ ለረድኤት ይላል። የሰው ልጅ ሲደክም ህጉን ለረድኤት ለድጋፍ ለምርኩዝነት ነው የሰጠው እንጂ ህጉ የመጀመሪያ ስጦታ አይደለም። ይህንን ሊቃውንቱም ዮሐንስ አፈ ወርቅ፣ መጀመሪያው የተሰጠን ህገ መንፈስ ነው። በአይምሯችን በሀብተ መንፈስ ቅዱስ ጸንተ እንድንኖር ነው። መጽሐፍ ግን ሁለተኛው ነው። ወደ ሁለተኛው የመጣ ነው። በአንደኛው መጠቀም ሲሳነን ነው ወደ ሁለተኛ የመጣ ነው። ነገር ግን በአንደኛው መጠቀም ተስኖን ወደ ሁለተኛው ከመጣን በኋላ አሁንም ሁለተኛውን መጠበቅ ያቃተን እንደሆነ ወዮልን ያለ ዮሐንስ አፈወርቅ መንፈስ ቅዱስ ገላጭነት በአይምሯችን አዋቂነት እንድንኖር ታዘን፣ እሱ አልሆን ብሎ መጽሐፍ ተሰጠን። አሁንም በመጽሐፍ መኖር ካቃተን ግን ወዮልን እኛ የሰው ልጆች በሚል ሊቁ ይገልጸዋልና፣ ስለዚህ መጽሐፍ የመጣው ከእምነት ከተሰራ እምነት ከተሰጠ በኋላ የሰው ልጅ እግዚአብሔርን ካወቀ በኋላ ነገር ግን በዚያ መጽናት ሲሳ ነው እንደ ድጋፍ ሆኖ የመጣ ነው። እንደውም አንዱ ሊቅ ምን ብሏል? ወዘ ተጽፈሰ መጽሐፍ እምድረት አደወተ ህግ የተጻፈው ይሄ የሚነበበው መጽሐፍ የጽሁፉ ህግ የሰው ልጅ ህግን ከፈረሰ በኋላ የአይምሮውን ህግ በአይምሮ ጠባይ አውቆ በስነጠ ተመራምሮ የሚኖርበትን ህግ ከተላለፈ በኋላ የመጣ ነው ይሄ መጽሐፍ የሚባለው ነገር ይላልና የሰው ልጅ ለማገዝ ወደ እግዚአብሔር ለማቅረብ የተጻፈ መጽሐፍ ነው። መጽሐፍ ቅዱስ ብሉይ ኪዳን በዚያ መንፈስ ነው፣ ሐዲስ ኪዳንም እንደሆነ ነው። ብሉይ ኪዳን እንግዲህ ዓለም ከተፈጠረ በኋላ እስከ ሙሴ ዘመን ድረስ በመካከል የሄኖክ እና የኢዮ መጽሐፎች ቢኖሩም ቋሚ ህግ አልተሰራ፣ እነዛ የታሪክ የትምህርት መጽሐፎች ናቸው። ትልቁ ህግ ያለው ኦሪት ነው። እሱ እስከ ሙሴ ዘመን ድረስ አልተሰራም። እዛ በኋላ ነው። ሐዲስ ኪዳንም ቢሆን በዚህ መልክ ነው። መጀመሪያ ቤተክርስቲያን ተመሰረተች፣ ሙሉ ሃይማኖታዊ ትምህርቱ ተሰራ። ቆይቶ ነው ቤተክርስቲያን የተማረችውን ትምህርት ለሚቀጥለው ትውልድ ለማስተላለፍ በመጠኑ የተማረችውን ሁሉንም ሳይሆን በመጠኑ በጽሁፍ አሰፈረችው። አሁን ብዙ ሰዎች የሚደናገሩት እዚህ ጋር ነው። ሙሉ ትምህርቱ ነው የሚቀድመው እንጂ መጽሐፍ አይደለም የሚቀድመው ከሙሉ ትምህርቱ የተቀዳ ነው መጽሐፍ። ስለዚህ ምንጊዜም መጽሐፉን የምንረዳው ከሙሉ ትምህርቱ ጋር አመዛዝነን ነው። በቤተ ክርስቲያናችን አረዳድ መጽሐፍ ቅዱስን ለመረዳት ቤተክርስቲያኗ ትምህርት ያረዳድ ሕግ አላት። የመጽሐፍ ቅዱስ ያተረጓጎም ያረዳድ ስርዓት አላት። ያ ከሙሉ ትምህርቱ ነው የሚገኘው። ስለዚህ መጽሐፉን ከሙሉ ትምህርቱ ጋር ስናነጻጽረው አተረጓጎማችን ትክክል ነው አይደለም የሚል ሚዛን ይሆነናል። ለምሳሌ ምስጢረ ስላሴ ስንማር፣ ስላሴ በስም በአካል በግብር ሶስት ናቸው፣ በባህሪ አንድ ናቸው። ከዚህ በኋላ ምናልባት ይሄን የሚቃረን የሚመስል ነገር ቢኖር እንኳ ይሄ የመጀመሪያው ሙሉ ትምህርት ስላለን ከሙሉ ትምህርቱ ጋር አስታርቀን ሶስትነትን የማይነካ የመለኮት አንድነትን የማይነካ አድርገን እንተረጉመዋለን እንጂ ለአንድ ጥቅስ ብለን ሙሉ ትምህርቱን አንነድም አስፈላጊ የሆነ ጥቅሱን አስታርቀን የምንተረጉመው ከሙሉ ትምህርቱ ጋር ስለዚህ ቤተ ክርስቲያን መጀመሪያ ኑራ ተመስርታ ከዛ በኋላ መጽሐፍ እንጽፋለች። ጌታችንም ለሐዋርያት መጽሐፍ ጽፎ አልሰጣቸውም በቃል ነው ያስተማራቸው ሙሉ ሐዋርያት በሙሉ እምነቱን ያገኙት በቃል ነው እንደውም መጽሐፍ መጽሐፍ የተጀመረው ጌታ ካረገ ቢያንስ ከስምንት አመት በኋላ ያ ማለት ከ አርባ ዓመተ ምህረት በኋላ ነው። እነማቴዎስ ወንጌል የያዕቆብ መልእክት ናቸው መጀመሪያ አካባቢ የተጻፉት በታሪክ እንደምናየው እነሱ ራሱ ከ40 ዓመተ ምህረት 42 ዓመተ ምህረት አካባቢ ላይ የተጻፉ መጻፎች ናቸው። ስለዚህ ቤተ ክርስቲያን ቀድማ በቃል ወይም በትውፊት ትምህርቱን ተቀብላ እንኖራለች። ስለዚህ መጽሐፍና ትውፊት እንደ ነፍስና እንደ ስጋ ሆነው ነው የሚሄዱት። ትውፊት በቃል የተያዘ ልማድ፣ ባህል፣ ሃይማኖት፣ ጠቃሚ የሆነው ነገር በሙሉ ትውፊት የምንለው እሱ ነው። መጽሐፍ ደግሞ ከዚያ ለጽሁፍ የሚሆነው ማጠቃለያ እንደም ይሄ አዲስ መጻሕፍት ወንጌል የክርስቶስ ትምህርት እንደማጠቃላያ ማጠቃለያና ኮር ኮር ዋና ዋናው ነገር ነው የተጻፈው እንጂ ሁሉም ቢጻፍ ኑሮ ያው ራሱ ዮሐንስ ወንጌላዊ እንደነገረን መጽሐፉን እራሱ ዓለም አይችለውም ነበረ። በዮሐንስ ወንጌል ምራፍ ሀያም ላይ ምራፍ ሀያ አንድም ላይ በሚገባ ገልጾታል ዮሐንስ ወንጌላዊ ምራፍ ሀያ ቁጥር ሰላሳ ላይ ኢየሱስ ክርስቶስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ታምራት በደቀ መዛሙርቱ ፊት አድርጓል፣ ብዙ ምልክት አድርጓል። ነገር ግን በስሙ አምናችሁ ህይወት የሆነላችሁ ዘንድ ለመዳናችሁ የሚበቃ ተጽፏል ነው። አላማው ያደረገው ይህ ብቻ ሆኖ አይደለም፣ ግን ለእናንተ ለመዳን የሚሆናችሁን ያህል ተጽፏል። ስለዚህ የተጻፈው ክርስቶስ ያደረገው ታምራት፣ የሰራው ትምህርት፣ ያስተማረው ትምህርት በሙሉ ሳይሆን ለመዳናችን የሚበቃው ያህል እዛውም ልፍ ብሎ ምራፍ 1 ቁጥር 25 ላይ ኢየሱስ ክርስቶስ ያደረገው እያንዳንዱ ቢጻፍ ኑሮ ይላል ያስተማረው ትምህርት ያደረገው ታምራት እያንዳንዱ ቢጻፍ ኑሮ ያንን መጽሐፍ ዓለም ራሱ አይሸከመው ነበር። ከዚህ አገላለጽ ስንነሳ ከተጻፈው ያልተጻፈው እንደሚሰፋ ነው የምናውቀው። ምክንያቱም የተጻፈውን እኛ በእጃችን ይዘኑ በማይደር ወስነን በብራና ጽፈን እየተንቀሳቀስን ነው ይዘን ተሸክመን እንዞራለን። ነገር ግን ሁሉም ቢጻፍ ያደረገው ታምራት የሠራው ያስተማረው ትምህርት ሁሉም ቢጻፍ ለዚያ መጽሐፍ ዓለም ራሱ አትበቃውም ካለ ዮሐንስ የ ያስተማሩት ትምህርት እጅግ ሰፊ እና ጥልቅ ነው። ስለዚህ የተጻፈው ለእኛ የሚበቃ ለመዳናችን የሚበቃ የሐዲስ ግን ማጠቃላያ የክርስቶስ ትምህርት ማጠቃላያ ናቸው ወንጌሎቹ እንጂ ክርስቶስ የተናገረው በሙሉ አልተጻፈም፣ በሙሉ አልተጻፈም። ስለዚህ መጀመሪያ ሙሉ ትምህርቱ ነው ያለው፣ ከዚያ ከሙሉ ትምህርቱ መጽሐፍ ተቀርቷልና ቤተክርስቲያን ከክርስቶስ ተገኝታለች። ከክርስቶስ የተገኘች ቤተክርስቲያን ደግሞ ከክርስቶስ ያገኘችውን ከመንፈስ ቅዱስ የተገለጸላትን ደግሞ በመጽሐፍ መልክ ቀርጸዋለች ለቀጣይ ትውልድ እንጂ መጽሐፍ ኑሮ ከዛ በኋላ ልክ መጀመሪያ ዲዛይን ተሰርቶ ህንጻ እቅድ ወጥቶ ስራ እንደሚተገበረው መጽሐፍ ኑሮ ቤተክርስቲያን አላስገኛት። ምንጊዜም ለመጽሐፍ አስገኙ ቤተክርስቲያን ስለሆነች እምትዳኘው መጽሐፍትን እምትዳኛቸው ቤተክርስቲያን ናት፣ እምትተረጉማቸው ቤተክርስቲያን ናት። በግል አረዳድ መጽሐፍ ቅዱስን በግል ሀሳብ መረዳት ክልክል ነው። ቤተክርስቲያን ያረዳድ መንፈስ፣ ያተረጓጎም መንፈስ፣ የእርቅ መንፈስ ከማቴዎስ ማርቆስ ከማርቆስ ሉቃስ በቃላት የተለያየ ቢመስልም ቤተክርስቲያን የተረዳችበት የተረጎመችበት መንገድ ስላለ ያን ተከትሎ ይተረጎማል፣ ይብራራል፣ ይመሰጠራል፣ ትምህርት ይሰጣል እንጂ የግድ መጽሐፍ ከሚለው አንድ ጥቅስ ላይ ተንጠልጥለን ቤተክርስቲያን ሙሉ ትምህርቷን ልንረዳው አንችልም። ስለዚህ መጽሐፍ ከትውፊትና ከቤተክርስቲያን በኋላ የመጣ ስጦታ ነው። ከትውፊትና ከሙሉ ትምህርቱ በኋላ የመጣ ያ ሙሉ ትምህርት እንዳይጎድልና እንዳይጠፋ እንዳንረሳው በተለይ ደግሞ እንደ ዛሬው ድካማችን ያውቃልና፣ እግዚአብሔር ድካመ ስጋ የበዛብን መንፈሳዊነታችንን የጎደለ ሰዎች ስንመጣ የበለጠ ስርዓተ አምልኮ ሃይማኖቱ፣ እንዳይጠፋ እግዚአብሔር ለእኛ ለደካሞቹ ሲል አጽፎታል እንጂ ብፁዓን ሐዋርያት ሕግ መሲሐዊት ወንጌልን በቃላቸው ተምረው በአይምሯቸው ነው የወሰኑት። በቃላቸው ተምረው በአይምሯቸው ወስነው ከዛ በኋላ ቆይተው ግን በየደረሱበት ወደፊት በምናያቸው ምክንያቶች መጽሐፍ ትንጽፈዋቸዋል። ስለዚህ መጀመሪያ የተገኘው ትውፊት ነው ማለት ነው። መጽሐፍ ያለ ትውፊት አይሆንም። ትውፊትና መጽሐፍ እንደነፍስና እንደ ስጋ ስለሆኑ ሐዋርያው ቅዱስ ጳውሎስ በብዙ ቦታ በቃላችን ያስተማርናችሁን በቃላችንም በመልእክታችንም የሰራንላችሁን ስርዓት በሁለተኛ ተሰሎንቄ ምዕራፍ ሁለት ቁጥር ዐሥራ አምስት ላይ በቃላችንም በመልእክታችንም በትምህርታችንም የሰራንላችሁን ስራ ጠብቁ ብሎ ገልጿቸው እንግዲህ ስራት የሰራላቸው ለተሰሎንቄ ሰዎች በጻፋት አጭር መልእክት ብቻ አይደለም። መልእክቱ የተጻፈው ከትምህርቱ በኋላ ነው። መልእክቱ የተጻፈው አስተምሯቸው አሳምኗቸው ኋላ ደግሞ ያንን ያስተማራቸው እንዳይገድፉ ነው። እነማቴዎስም አስተምረው አስተምረው የተማሩት እንዳይበተን እንደማጠቃለያ እንደማጠቃለያ ነው እየሰጧቸው ያለው እንጂ መጀመሪያ ላይም አይደለም። ሁሉም የመልእክታት መንፈስ መነሻቸውና መጨረሻቸው ስናያቸው በቆሮንቶስ ላለች ቤተክርስቲያን ትድረስ፣ በሮም ላለች ቤተክርስቲያን ትድረስ በገላትያ ያለች ቤተክርስቲያን ትድረስ። ያ ማለት እንግዲህ መጀመሪያ ቤተክርስቲያን ነው አለች ተመስረታለች። ከዛ በኋላ ለዛች ቤተክርስቲያን ማጽኛ፣ አንዳንዶቹ እንደ ቆርንቶስ ክርስቲያኖች ወጣ ያለ፣ እንደ ገላትያ ደግሞ ድክመት የተገለጸባቸው ደግሞ ወደ ብርታት እንዲመጡ ማበረታቻ ናቸው ጽሁፎቹ። ስለዚህ ጽሁፍ ምንጊዜም ከቤተክርስቲያንና ከሃይማኖታዊ ትምህርት በኋላ የመጣ ተጨማሪ ስጦታ፣ ነገር ግን የቤተክርስቲያንን ሐሳብ ጥቅልል አድርጎ የያዘ ለማመን ለመዳን የሚበቃ ትምህርት ብለን እንገልጸዋለን መጽሐፍን። ከዚህ ላይ እንግዲህ ቅዱስ መጽሐፍ የሚለውን ስንገልጽ ቅዱስ መጽሐፍ ሁለት አይነት ክፍል አለው። ቅድም ብሉይና ሐዲስ ብዬ እንደከፈልኩት እ ብሉይና ሐዲስ አስራዊ ይባላሉ። ስር ማለት ነው። ስሮች ናቸው። ለነገር ሃይማኖት ለትምህርተ መለኮት እንደ ስር እንደ መሰረት ነው የሚያገለግሉ ሰማንያ አሐዱ መጻሕፍት ኦርቶዶክስ ቤተክርስቲያን ትቀበላቸዋለች። ቤተክርስቲያን ሰማንያ አሐዱ ለማለት የሚያበቃት መጀመሪያ ቤተክርስቲያን ስላለች ነው። ሰማኒያ አህዱ መሆኑን ማነገርን ቤተክርስቲያን ምክንያቱም መጽሐፉን ያስገኘችው ቤተክርስቲያን ስለሆነች። አንዳንዶች ግን መጽሐፉን መነሻ ያደረጉትን፣ አይ መጽሐፍ 66 ነው። ስልሳ ስድስት መሆኑ ራሱ መጽሐፍ ቅዱስ አይናገርም። ቅድሚያ የሚሰጡትም ለመጽሐፉ ነው። ቤተክርስቲያናዊ ብያኔ የለም። ስለዚህ ግራ የተጋባ ለነሱም ሆነ ሌላ ሰው ማስረጃ መልስ ያጣሉ። ኦርቶዶክሳዊ ቤተክርስቲያን ግን መጀመሪያ ቤተክርስቲያን አለች፣ መጽሐፍ ቅዱስን አስገኝታለች። ስንት ነው ስትባል 81 ምክንያቷ ከየት ነው? መጽሐፉን የጻፈችው እሷ ናት መጽሐፉን የጻፈችው ደግሞ እውነተኛ ምስክርናት ማን ያርዳ የቀበረ ማን ይናገር የነበረ ስለሆነ የጻፈችውን ከእሷ በላይ ሊያስረዳ የሚችል የለም ስለዚህ ሰማንያዱ መጽሐፍት አስራው ናቸው ስር መሰረት ነገር ግን በመንፈስ እግዚአብሔር የተጻፈ የእግዚአብሔርን ገናናነት ለወዳጆቹ ያደረገውን ስራ በመጽሐፍ ቅዱስ ብቻ መወሰን በጣም በጣም ድፍረት ነው ዮሐንስ ወንጌላዊ እንኳ ገልጾታል እሱ ራሱ ያደረገው በዛልጻ በተለይ ደግሞ ከዚያ በኋላ በወዳጆቹ አድሮ በሰማዕታቱ በቅዱሳኑ በመናንያኑ በሊቃውንቱ አድሮ የሰራው ስራ ደግሞ በሌላ መንገድ ተገልጿል። ስለዚህ ቅዱስ መጽሐፍ የምንለው ይህም ብቻ አይደለም፣ በመንፈስ እግዚአብሔር የተጻፈ ሁሉ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንደመከረው ለልጁ ለጢሞቴዎስ መክሮታል። በሁለተኛ ጢሞቴዎስ ምዕራፍ ሦስት ከቁጥር ስምንት ጀምሮ አንተ ግን በተማርክበትና በተረዳህበት ጸንተህ ኑር ኢየሱስ ክርስቶስን አምላክ ወልደ አምላክ ብሎ በማመን መድኃኒት የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት ቅዱሳት መጻሕፍት አውቀሃልና ቅዱሳት መጻሕፍት አውቀሃልና ይህና በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለምክር፣ ለተግሳጽ በፅርቅ ላለው ምክር ልብን ለማቅናት ይጠቅማል። አሁን ሰማንያ አሐዱ መጽሐፍ ብቻ ወይም መጽሐፍ ቅዱስ ብቻ ብሎ አልወሰነም። በመንፈሰ እግዚአብሔር የተጻፈ መጽሐፍ ሁሉ መጻሕፍትን አባቶቻችን ቅዱስ ለምን ተባለ? የሚለውንም ሲገልጹ መጽሐፍ ቅዱስ የተባለበት ምክንያት ሲገልጹ የተለዩ ቅዱስ ያልሆኑ ስላሉ ነው። ተራ የሆኑ የተናቁና እርኩስ የሚባሉ ቅዱስ የሚባለው ከእነዚህ የተለየ ነው። ተራ የሚባሉት የማያረግሱ ግን፣ ተራ ነገር የደብዳቤ ይሄ ሳይንስ፣ ዝም ብሎ ምድራዊ ፍልስፍና ያለው ነው። ይሄ ተራ የሚባል ነው። ተራ ከእግዚአብሔር ጋር የማያጣላ ክደት፣ ኑፋቄ የሌለው ግን ደግሞ ስለ ምድራዊ ነገር ስለ እንጨት፣ ስለ ድንጊያ፣ ስለ ዛፍ፣ ስለ ውሃ የሚያወራ ዝም ብሎ ምድራዊ ነገር ከሆነ የግለሰብ ደብዳቤ ይሄ ምኑን ይባላል? የተናቀ ተራ ርኩስ የሚባለው ደግሞ መጻሕፍት ተጥንቆላ ክደት ነው ፋቄን የያዘው መጽሐፍ ርኩስ ይባላል። ከዚህ ተለይቶ መጻሕፍት በመንፈስ ጋር የተጻፉት ቅዱሳት መጻሕፍት ይባላሉ። ስለዚህ ኦርቶዶክስ ቤተክርስቲያን ሰማንያ አንዱን አስራው መጻሕፍት ስር መሰረቶች ትላቸዋለች። ግን ከዚህ ውጪ ቅዱስ መጽሐፍ የለም ግን አትል። በመንፈስ ጋር የተጻፉት የነ ቅዱስ ቄሮስ የነ ዮሐንስ አፈወርቅ የነ አባ ጊዮርጊስ የነ ቅዱስ ያለ መጻሕፍትም ቅዱስ ናቸው። ቤተክርስቲያን ለአገልግሎት የምትጠቀምባቸው መጻሕፍት ቅዱሳት መጻሕፍት ናቸው ከአስራው የተገኙ ከአስራው የተቀዱ ከምንጩ የተገኙ ፍሬዎች፣ አበባዎች ናቸው። ይሄኛው ስር፣ ይሄኛው ቅጠል፣ ግንድ፣ ፍሬ ተብሎ ይገለጻል። ስለዚህ ቤተክርስቲያን ቅዱሳት መጻሕፍት ባለች ጊዜ ሁሉንም መጥቀሷል። ቅዱሳት መጻሕፍት ስትል ቅዳሴ ሃይማኖት አበውን ሊሆን ይችላል፣ እነ አንሳ ቄርሎስን ድርሳን ሊሆን ይችላል፣ እነ አባ ጊዮርጊስን ሊሆን ይችላል። በቀን ነውና፣ የተደነገጉ ቁጥራቸው ታውቆ የተቀመጠ እንዳይጨመርባቸው እንዳይቀነስባቸው እየተሰራላቸው አስራው ለሃይማኖት ስር መሰረት እንዲሆኑ የተሰሩ ናቸው። ሌሎቹ ግን ከነዛ ተመስርተው እነዛን መሰረት አድርገው የተገኙ ለተግሳዝ ለምክር ሃይማኖት ለስርዓት አምልኮ የሚጠቅሙት መጽሀፍት ሁሉ ቅዱሳን መጽሀፍት ተብሎ ይጠራሉ እንጂ ቅዱስ የሚለው ቃል ለመጽሐፍ ቅዱስ ብቻ ነው የሚቀጸል የሚል አስተምረው ቤተክርስቲያን የላትም። ቤተክርስቲያን እንደዛ የላትም። ምክንያቱም በርካታ ቅዱሳት የሆኑ ድርሳናት የሊቃውንት ድርሳናት መጽሐፍ ቅዱስን ያብራሩበት የተረጎሙበት ያመሰጠሩበት ከሐዋርያት ጀምሮ የመጣ ምክንያቱም ቤተክርስቲያን ትውፊት ስለሆነች። የሀገራችን ሊቅ አቃቤ ሰዓት ከብቴ አንድ ምዕላድ የነገር ሃይማኖት ምዕላድ ሲጽፉ በዚህ መንገድ ነው የገለጹት። እርጡ የሆነ ሃይማኖትን እንጽፋለን በእግዚአብሔር አጋዥነት እንጽፋለን ይሉና ከአባቶቻችን የተገኘ ይላሉ። አባቶቻችን ያወረሱን፣ አባቶቻችን ደግሞ ከሊቃውንት የወረሱት ሊቃውንቱ ደግሞ ከተላውያን ሐዋርያት ሐዋርያውያን አበው ከሚባሉ ከሐዋርያት ተከታዮች የተቀበሉት፣ ሐዋርያውያን አበው ደግሞ ከሐዋርያት የተቀበሉት፣ ሐዋርያት ደግሞ ከክርስቶስ የተቀበሉት ብሎ ይገልጹታል። ስለዚህ አሁን የነዚህ ሐዋርያውያን አበው አስተምህሮ የመጽሐፍ ቅዱስ አተረጓጓም ድርሳን ምነው እሱ ነው፣ የነ ቅዱስ ሄሬኔዎስ ሐዋርያት ተከታዮች፣ የነ ቅዱስ ሄሬኔዎስ የነ ቅዱስ አግናጤዎስ። ከዛም በኋላ የመጡት ሊቃውንት የቤተክርስቲያን ያተረጓጓም የመጽሐፍ ቅዱስ አረዳድ ምስጢር ጽፈዋል። እነዚህ ቅዱሳን መጻሕፍት ናቸው። እንቀበላቸዋል። ድርሳናት ምንላቸው እነሱ ነው። ተግሳጾቹ ለምክ ለተግሳጾች በተጨማሪ ህዝቡ ከጊዜ ወደ ጊዜ ኑሮ ጠባዩ እየተቀየረ ሲመጣ፣ የኃጢአቱን አይነት እየተቀየረ ሲመጣ ያንን ለማስተካከል የተጻፉትን ተግሳጾች እነሱን ጭብ እዚህ ትቀበላለች። ስለ መላእክት የተጻፉትን ድርሳናትን ትቀበላለች። ስለ መላእክት ድርሳናት። ከዛ በኋላ ገድላቱ ወንጌሉን መሰረት አድርገው ያለህን ሁሉ ሽጠህ ተከተለ ፍጹም መሆን ከፈለክ ይሄ ነው መንገዱ ብሎ ጌታችን አስተምሯል። ስለዚህ ፍጹም ለመሆን ያለውን ሽጦ መከተል ነው ያላቸውን ሁሉ ሽጦ ሲከተሉ ታሪካቸው ሲጻፍ ያገድል ይባላል ማለት ነው በገድል በተሩፋ ሰይጣንን እና ፈቃደ ሥጋን ፈቃደ ሰይጣንን እድሜ ልካቸውን ሲዋጉ እስከ ደም ጠብታ ድረስ ሲዋጉትና ሲጋደሉ ሩጫቸው ሲጨርሱ ያ የተጋደሉበት መንገድ ጉዟቸው ሲጻፍ ሱገድል ይባላል ይህም ቅዱስ መጽሐፍ ተአምራት የምንላቸውም ከዚ የተለዩ አይደለም የሰናፍጭ ቅንጣት ያህልነት ቢኖራችሁ ተራራውን ከዚህ ተነስተህ እዚያ ሂድ ከዛ ተነስተህ ወዲህ ና ብትሉት ይሄዳል ዛፉን ከዚህ ተነቅለ ዘማዶ ተተከል ብትሉት ይሆናል ብላችሁ አልጌታችን። ስለዚህ አድርገውታል፣ እነ አብርሃም ሶርያዊ አድርገውታል። ሌሎችም ቅዱሳን በልዩ ልዩ ቦታ እና ጊዜ እንደ አይነት ታምር ሰርተዋል። ስለዚህ ያንን የመጽሐፍ ቅዱስ አፈጻጸም የሚገልጹ ተአምራቶችም አሉ። እነዚህም ቅዱሳት መጻሕፍት ናቸው። ቤተክርስቲያን የምትቀበላቸው አውቃ ሰፍራ ቆጥራ፣ የቅዱሳኑ ቅድስና የታሪካቸውን እውነትነት አውቃ የምትቀበላቸው ተአምራቱን ከቅዱሳን ውስጥ ይገባሉ። ተአምራቱ እንግዲህ የቅዱሳን የሰማዕታት የመናናያኑ የመላእክቱም ሊሆኑ ይችላሉ። እነዛም ከቅዱሳት መጻሕፍት ነው የሚገቡት። ስለዚህ በአጠቃላይ መጽሐፍ ቅዱስ ባልን ጊዜ መጽሐፍ ቅዱስ ብለን በአንድ ስም የምንጠራው አስራው መጻሕፍት። አስራው መጻሕፍትም ቢሆኑ ወደ እኛ ገር ሲገቡ ቅዱሳት መጻሕፍት ነው፣ በተለያየ መንገድ ነው የገቡት። እንዲህ ጥቅል ደግሞ አልገባም። ኦሪት ለብቻ፣ ኢሳያስ ለብቻ፣ ኤርሚያስ ለብቻ፣ ሕዝቅኤል ለብቻ፣ ወንጌል ለብቻ፣ ራእይ ጳውሎስ እየተባለ በየብቻ ነው የመጣው። የተጠቀለለው ቅድም እንዳልኩት ሕትመት ከመጣ በኋላ በአንድ ተሰብስቦ መተርጎም መጠረዝ ሲጀምር ነው አንድ መሆን የጀመረው እንጂ በተለያየ ቦታ ነው እና በእኛ ሀገር እንደውም በብዛት ቅዱሳት መጻሕፍት ነበር የተባሉ የነበሩ ነገር ግን መጽሐፍ ቅዱስ ማህበር እኛ ሀገር ላይ ሲመሰረት እና አንድ ጥቅል መጽሐፍ ሲታተም መጽሐፍ ቅዱስ ብለን ስሙን ለአስራው ሰጠነው እንጂ ቅዱሳት መጻሕፍት ብለን የምንጠራቸው እነዚህን አስራውን ብቻ ወይም ሰማንያ አንዱን ብቻ ሳይሆን ሌሎችም ጭምር ነው ምክንያቱም እነዚህ ከዛ የተረፉት ጌታችን በወንጌል የተነገረው ተነግሮ የቀረሩ በተአምረ ኢየሱስ ተጽፏል በጣም ላይ ኢየሱስ ለምሳሌ ክርስቶስ ከተወለደ ጀምሮ ያለውን ዝርዝር ታሪክ በተለይ እስከ 30 ዓመቱ መጽሐፍ ቅዱስ በዝርዝር አይገልጽም። በ12 ዓመቱ ብቻ ቤተ መቅደስ ሄዶ በአይሁድ መካከል እንዳስተማረ እየጠየቀ መልስ እንዳሰጣቸው እሱ ደግሞ ሁሉም ጥያቄዎች መልስ እንደሰ ለሁሉም ጥያቄዎች መልስ እንደመለሰ ብቻ ስናገኝ በስተቀር ሙሉ የ30 ዓመቱ እድገት አይገኝም። በጣም ላይ ኢየሱስ በተወሰነ መንገድ ያም ይጨርሰዋል ሳይሆን አስተዳደጉን የህፃንነቱን ህይወት ይገልጻል። ስለዚህ ከ ወንጌል የቀረው ተረፈ ወንጌል ሊታ እንደም ሊቀውን ተታመረ ኢየሱስ ሌላ ነገር አይደለም። ጌታችን ያደርጋቸው ተአምራት ብዙ ናቸው ከተባሉ ደሞ ጥቂቶቹ መዝግቦ ስለያዘ በሌላም ቦታ ሊገኝ ይችላል። በሌላም ቦታ ሊገኝ ይችላልና እነዚህ ነዚህ መጻሕፍት መጽሐፍ ቅዱስ ሙሉ እንዲሆን የሚያደርጉ መጽሐፍ ቅዱስም ከኔ ውጭ መጽሐፎች አያስፈልጉም የሉ ከዛ ውጭ ያለው ታሪክ ሐሰት ነው አላለም። አንደኛ መጽሐፍ ቅዱስ በጊዜ ገለብ የተጻፈ ነው። ቢያንስ በመጀመሪያው መቶ ክፍለ ዘመን ተጽፎ አልቋል መጽሐፍ ቅዱስ። ከዛ በኋላ ያለው የቤተክርስቲያን ህይወት በቅዱስ አንገል በስንክሳር በታምራት በድርሳናት ነው የተመዘገበው። በተለይ ስንክሳር የቤተክርስቲያን ህይወት ማሳያ ነው ሽግግር ከሐዋርያት ቀጥሎ ሐዋርያት መጽሐፍትን ጽፈው ቤተክርስቲያን ካስረከቡ በኋላ የነበረውን ህይወት በየዘመኑ እየጻፉ እየመዘገቡ ያስቀመጡበት የቤተክርስቲያን የህይወት መዝገብ ነው ስንክሳር። ስለዚህ ቤተክርስቲያን ያንን መጽሐፍን ቅዱስ የምትቀበለው ምክንያቱም ያን ህይወቷን መጽሐፍ ቅዱስ አልመዘገብላትም። መጽሐፍ ቅዱስ ደግሞ ከእኔ በኋላ ምንም መጽሐፍ እንዳይጻፍ ብሎ አላወገዘም። ምንም መጽሐፍ እንዳይጻፍ እኔ የመጨረሻውም የመጀመሪያው መጽሐፍ ነኝ ብሎ አላገደ መጽሐፍ ቅዱስ መጽሐፍ ቅዱስ ስር መሰረት ነው። ከዛ በኋላ ያንን መጽሐፍ ቅዱስ እንዴት እንደተገበሩት እንዴት በተግባር ላይ እንዳዋሉት ለህይወታቸው እንዴት እንደተጠቀሙት መመሪያ ነው፣ ትዕዛዝ ነው። መጽሐፍ ቅዱስ ትዕዛዙን እንዴት እንደፈጸሙት የሚያሳዩ ከዛ በኋላ በቤተ ክርስቲያን ህይወት፣ በመከራ ህይወቷ፣ በዘመነ ሰማዕታት፣ በባህታውያኑ ዘመን፣ በመናፍቃኑ ዘመን አርዮስ ሲነሱ ሲነ ሲነሱ ንስጥሮስ ሲነሱ ከእነሱ ጋር ሊቃውንቱ ያደረጉት ትግል ደግሞ በዚኛው ተመዝግቧል። እነዚያም የሊቃውንቱ መጻሕፍት ቅዱሳት መጻሕፍት ተብለው የሚጠሩ ናቸው እንጂ ቤተክርስቲያን ከዚህ ውጭ ቅዱስ የሚባል መጽሐፍ የለም የሚል እገዳ አላስቀመጠችም። እገዳ ክልከላ አላስቀመጠችም። ምክንያቱም ቤተክርስቲያንነት መሰረቷ በዚህ መንገድ እንደ ጥቅል ሰማንያ አንዱን አስራው ብለን ሌሎቹን ደግሞ አዋልድ ድርሳናት፣ ገድላት ምንላቸውን ደግሞ የነዛ ልጆች ፍሬዎች፣ አበባዎች ብለን ግን ሁሉም ሲጠቀለሉ በመንፈስ ጋር የተጻፉ መጻፍት ናቸው። ይህንን ሐዋርያው ቅዱስ ጳውሎስ በሮም መልክቱ ምዕራፍ 15 ቁጥር አራት ላይ ወኩሉ ዘተጽፈ ለተግሳዚያነ ተጽፈ የተጻፈው ሁሉ እኛን ለመምከር እኛ ለመገስ ለማስተካከል ከክፋት ወደ በጎነት ከኃጢአት ወደ ጽድቅ ከክደት ወደ ሃይማኖት ለመመለስ ተጻፈ ከመትግስት ነው መጽሐፍ ንርከብ ተስፋ መጽሐፍ ሲመክረን ታገሱ ብለን ሲመክረን ታግሰን መጻሕፍቱ የተናገሩትን እውነት እውነት ነው ብለን ተቀብለን አምነን በትውክልት ተስፋ የምናደርጋትን መንግስት ሰማያትን ልጅነትን ሀብተወልድና ስመ ክርስትናን ገንዘብ እናደርግ ዘንድ የተጻፈው ሁሉ ለኛ ጥቅም ተጻፈ ብሎ የገለጸልን መጻሕፍትንም የያዝንበት ምክንያት እሱ ነው። ለኛ አጋዥና ምርኩዝ ሊሆኑ እንጂ ያ የመጀመሪያው የበህሊናችን ጸንተን የምንኖርበት አቅማችን ደከመ፣ አልሆነልንም። ሰው አንድ እግሩ ሲጎዳ በምርኩዝ በደጋፊ፣ ሁለት እግሩ ሲጎዳ ደግሞ ማዘል ያስፈልገዋል። ያ እንግዲህ ወደ መጻሕፍት አዲሳት የምንመጣበት ራሱ መጥቶ የተሸከመን በጣም ስንደክም የማዘል ያህል ነው። መጀመሪያ ግን ምርኩዝ እንደ መስጠት እግዚአብሔር አምላካችን መጻሕፍትን ሰጠን እና መጻሕፍት እግዚአብሔር ራሱን ለሰው ልጆች ሲገልጽ ወይም ሃይማኖትን ሲመሰርት ሲያስተምር የሰው ልጆች በልዩ ልዩ መንገድ በኃጢአትም በዝንጋኤም በምንም ሃይማኖትን እንዳይለውጡ እና እንዳይዘነጉ እንደ ማስታወሻ የተሰጠ የህይወት መዝገብ በሰዎችና እግዚአብሔር መካከል የተሰራ ድልድይ ነው መጽሐፍ ቅዱስ እና በአጭሩ መጽሐፍ ቅዱስ ይህንን ይመስላል። ቀጣይ በሚኖረን ጊዜ እግዚአብሔር በሰላም ቢያደርሰን በቀጣዩ ሳምንት ሐዲስ ኪዳን አሁን የምንገባበት ከእኔ ጋር የምናየው ሐዲስ ኪዳን የሚለውን ስለሆነ በቀጣዩ ሐዲስ ኪዳን ምንድን ነው፣ ለምን ሐዲስ ተባለ፣ ሐዲስ ያሳኘው ነገሩ ምክንያቱ ምንድን ነው የሚሉትንና ሌሎችንም የሐዲስ ኪዳን መጻሕፍቶች በተከታታይ ልናይ እንችላለን። እግዚአብሔር አምላካችን ያወቅነውን በአእምሯችን አሳድሮ ለፊት የምናቆ ደግሞ ምስሩን ገልጾልን ለቀጣዩ ቀን በሰላም እንድንደርስ ይፍቀድልን። ይቆየን።